ሰላም ጤና ይስጥልን ተመልካቾቻችን፣ ከብስራት የዩቲዩብ ቻናላችን የሰአቱ መረጃ ይዘን ቀርበናል። ዜናዎችን እየመራው ነው የቅዱስ ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው መቆየ ነው የሚሆኑ የምናስቀድመውም የሀገር ውስጥ መረጃችንን ነው። እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ ብዙ የሚቻል ጉዳይ አይመስለኝም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። እያንዳንዱ ሰው በአቅሙ ለመከራየት እንዲችል አማራጭ ማዘጋጀት እንጂ ሁሉንም ሰው ቤት እንዲሰራ ማድረግ ብዙም የሚቻል አይመስለኝም። የሚቻለው እያንዳንዱ ሰው ቤት ሲከራይ ማጣት እንዳይችል መስራት ነው። ኢትዮጵያ ውስጥ ኪራይ ቤት አይገኝም፣ ሲገኝም በጣም ውድ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው ሲሉም አክለዋል። ለአብነትም ከሸቀጦች ወጪ ንግድ ስምንት ነጥብ ሶስት ቢሊዮን ዶላር ተገኝተዋል። ከሬሚታንስ ሰባት ነጥብ አራት ቢሊዮን ብር የተገኘ ሲሆን ገቢ ምርቶችን በሀገር ውስጥ ውስጥ በመተካትም በቢሊዮን ዶላር ማዳን ተችሏል። በዚህም የኢትዮጵያ ሪዘርቭ በአስር እጥፍ አድጓል ሲሉ ተደምጠዋል። ዘገባው የሳምራዊት ስዩም ነው። በጂንካ ማረሚያ ተቋም በታራሚዎች ማደሪያ በተደረገ ድንገተኛ ፍተሻ በርካታ ስለታማ ድምፅ አልባ መሳሪያዎች ተገኙ። የጂንካ ማረሚያ ተቋም ባደረገው ድንገተኛ ፍተሻ የታራሚዎች ማደሪያ ቤት በርካታ ድምፅ አልባ የስለት መሳሪያዎችን ጨምሮ የገንዘብ ኖቶችን መገኘቱን አስታውቋል። ተቋሙ ጥቅምት 15 ቀን 2018 ዓም ከጠዋቱ 12 ባደረገው ድንገተኛ ፍተሻ በታራሚዎች ማደሪያ ቤት ስለታማ ድምፅ አልባ ቢላ፣ ጠገራ፣ ምላጭ እንዲሁም ሌሎች ብረታ ብረቶችና የብር ኖቶችን ከባንክ ደብተር ጋር መያዙን የጂንካ ማረሚያ ተቋም አዛዥ ምክትል ኮማንደር አስቻለው ነሬሬ ለብስራት ሬዲዮ ተና። በፍተሻው በፍተሻ ወቅት በተቋም ውስጥ እንዲገቡ ያልተፈቀዱ ስልክና አደንዛዥ እጾች አለመገኘታቸውም ተገልጿል። ታራሚዎቹ ለሻይ ቡና ከሚይዙት ሁለት መቶ ብር ውጪ እንዲይዙ እንደማይፈቅድም የተገለጸ ሲሆን በተደረገው ፍተሻም ሀምሳ ሰባት ሺህ ብር መገኘቱ ተገልጿል። ታራሚዎቹ በስራ ቦታቸው ላይ የሚጠቀሙባቸውን ስለታማ መገልገያዎችን በስራ ቦታቸው ላይ እንዲያስቀምጡ ወደ ማደሪያ ቦታቸው ይዘው እንዳይገቡም ክልከላ ቢደረግባቸውም ይዘው መግባታቸውንና ምክንያታቸውን ሲጠየቁም እንዳይጠፋብንና እንዳይሰረቅብን በ ማሰብ ነው ማለታቸው ተገልጿል። ማረሚያ ተቋሙ የታራሚዎችን ደህንነት ለመጠበቅም በየጊዜው ድንገተኛ ፍተሻዎችን እንደሚያደርግና ይህም ቀጣይነት እንደሚኖረው የገለጹት ምክትል ኮማንደሩ የተገኙት እቃዎች መወረሳቸውን ከጣቢያችን ጋር ባደረጉት ቆይታ ገልጸዋል። ዘገባው የመባ ወርቅነ ነው። እስካሁን የሀገር ውስጥ መረጃችን እየነገርናቸው ነበር አብረናቸው የቆየ ነው። ከዚህ በመቀጠል ደግሞ ከውጪ ወዲያገኘናቸው መረጃዎቻችን እናሳልፋችኋለን። የአይቮሪ ኮስት ፕሬዚደንት የአራተኛ የስልጣን ዘመናቸውን በምርጫ አሸነፉ። የአይቮሪ ኮስት ፕሬዚደንት አላሳን ኦታራ የሀገሪቱ ፕሬዝደንታዊ ምርጫ አሸናፊ መሆናቸው ታውጆ ለአራተኛ ጊዜ የስልጣን ዘመን ማራዘም እንደሚችሉ የምርጫ ኮሚሽኑ ባደረገው ጊዜ ውጤት ታውቋል። ኦታራ 89.77 በመቶ ድምጽ ማግኘታቸውን የገለልተኛ የምርጫ ኮሚሽን ፕሬዚደንት ኢብራሂም ኩይቤርት ኩሊባሊ ያወጡት ውጤት አሳይቷል። ከ8.7 ሚሊዮን በላይ መራጮች በሀገር ውስጥና በዲያስፖራ ዘንድ በቅዳሜው የምርጫ ሂደት ለመሳተፍ ብቁ ነበሩ። ኮሚሽኑ የመራጮች ተሳትፎ 50.1 በመቶ መድረሱን አስታውቋል። ኦታራ ለመወዳደር አራት እጩዎች ፉክክር ውስጥም ነበሩ። ኦታራ እንኳን ደስ ያሉት በማለት ሽንፈታቸውን ያመኑት የቀድሞ የንግድ ሚኒስትር ዣን ሉዊስ ቢሎን 3.09 በመቶ የመራጮችን ድምጽ ሲያገኙም፣ የቀድሞዋ ቀዳማዊት እመቤት ሲሞን ባግቦ 2.42 በመቶ ድምጽ አግኝተዋል። ምክር ቤቱ የመጨረሻ ውጤቱን በሚቀጥሉት ቀናት ያሳውቃል ተብሎ ይጠበቃል። አውታራ አንድ ፕሬዚደንትነት ለሁለት የምርጫ ዘመን ብቻ እንዲወዳደር የሚያስችለውን ገደቦች ለማስወገድ በ2016 ዓመት ህገ መንግስቱን መቀየራቸው ይታወሳል። የ83 ዓመቱ አዛውንት በ2020 በተካሄደው ፕሬዚደንት ምርጫ 94 በመቶ ድምጽ በማግኘታቸው ማሸነፋቸው ይታወሳል። በምርጫው ዋነኛ ተቃዋሚዎች እንዳይወዳደሩም ከተከለከሉ በኋላ በፖለቲካዊ ውጥረት ታይቷል። ይህም በባህላዊ የተቃውሞዎች ምሽግ በሆነችው በደቡባዊ የሀገሪቱ ክፍል ተቃውሞ አስነስቷል። ለሰዓት ወደ ያዝነው የመጨረሻው መረጃችን ስናሳልፋችሁ የጃፓኑን የቀድሞ ጠቅላይ ሚኒስትር ሺንዞ አቤን የገደለው ሰው ጥፋተኛ መሆኑን አምኗል። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ በመግደል ወንጀል የተከሰሰው ግለሰብ ክስ በቀረበበት የመጀመሪያ ቀን ጥፋተኛ መሆኑን አምኗል። የ45 ዓመቱ ቴሱያ ያማጋሚ በዋና ከተማው ቶኪዮ ፍርድ ቤት ቀርቦ እንደተናገረው ሁሉም ነገር እውነት ነው ሲል ማመኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ያማጋሚ እንዲሁም የጦር መሳሪያ ቁጥጥር ህግን በመጣስ ተከሷል። እንደ አውሮፓውያን አቆጣጠር በ2022 በምዕራብ ናራ ከተማ በተደረገም የፖለቲካ ዘመቻ ወቅት አቤ ላይ ለመተኮስ በቤት ውስጥ የተሰራ ሽጉጥ ተጠቅሟል። አቤ በጭልፊት የውጭ ፖሊሲ የሚታወቁና በህዝብ ዘንድ አቤኖሚክስ ተብሎ ይጠራ የነበረ የኢኮኖሚ ስትራቴጂ መንደፋቸው ይታወሳል። የአቤ ግድያ በሊበራል ዴሞክራቲክ ፓርቲና ለግድያው ምክንያት ነው የተባለው በአንድነት ቤተ ክርስቲያን ኪሳራ እንዲሁም በመካከላቸው ያለውን የጠበቀ ግንኙነት ትኩረት ስቧል። ይህም ባለፉት አመታት አራት ሚኒስትሮች ከስልጣናቸው እንዲለቁ አድርጓል። በ2025 ዓመት መጋቢት ወር የቶኪዮ ፍርድ ቤት ቤተ ክርስቲያኗ ከቀረጥ ነጻ የሆነችበትን ሁኔታ በማንሳት ንብረቶቿ እንዲታገድ ትእዛዝ አስተላልፏል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር ስለተከታተላችሁ እናመሰግናለን በያላችሁበት መልካሙን የተመኘው ሰናበታቸዋለሁ ሰላም